ሰላም እንዴት ናችሁ? ያ ሁለ ሁሉም የዩቲብ ቻናል ቤተሰቦች በዛሬው ዝግጅታችን እንደዚሁ የፊደላትን እና በፊደላት እንዴት አይነት ቃላት መመስረት እንደምንችል እንዴት እንደምናነባቸው ቃላትን ይረዳችኋል ብለን ባሰብነው እና እናንተም ይመጥናል ብለን ያሰብናቸውን ትምህርቶች ይዘን መጠናል። ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እስከ መጨረሻው ተከታተሉን። በሁለት የፊደላት ቤተሰቦች ቃላት መሰረተንባቸዋል እና እነዚህ ቃላቶችም እንዴት እንደምታነቡ እና ማንበብ እንደሚቻል የምናሳያቸው ይሆናል። ያ ማለት በእያንዳንዱ ቤተሰብ ሰባት ሆህያቶች አሉች በሰባት ሰባት አስራ አራት አስራ አራት ፊደሎቹን ወይም አስራ አራት ሆህያትን እና የእነዚህን ቅርጾች እንደዚሁም በእነዚህ እንዴት አይነት ቃላት መመስረት እንደምትችሉ እና ቃላት እንዴት መመስረት እንደሚቻል የሚያሳያችሁ ትምህርት ስለሆነ ጀምራችሁ አተውት እስከ መጨረሻው ተከታተሉ። በመጀመሪያው ፊደል በሀ ቤተሰቦች እየተመሰረቱ ቃላት እናሳያችኋለን። እንዲሁም ደግሞ የሀ ቤተሰቦች ቅርጻቸው እንዴት እንደሆኑም እያንዳንዳቸው አጠራራቸውንም እናሳያችሁ ይሆናል። ይሄው የመጀመሪያው ፊደል ሀ። በአማርኛ ፊደል ውስጥ የመጀመሪያው ፊደል ሀ ነው። ሀ ሁ ሂ ሄ ህ ሆ ይሄው እንደዚህ እንደምታዩት ነው። እስኪ አንዴ ልድገምላችሁ። ሀ ሁ ሂ ሀ ሄ ህ ሆ ሙሉ የአማርኛ ፊደላትን በሰራሁበት ቪዲዮ ፊደላትን በመጀመሪያዎቹ ኖርማል ወይም ከቅጽል አልባ፣ ሁለተኞቹ በጎናቸው ሆሪዞንታል ወይም አግድም መስመር ያላቸው፣ ሶስተኞቹ ደግሞ ከእግራቸው ላይ እንደዚህ ሸፈፍ ያሉ አራት አምስት እና ስድስት የተለያየ ቅርጽ ስለሚኖራቸው በመጽሐፍና እንደዚሁ እያን በመከታተል ለዩአቸው እንትን አምስተኛው ፊደል ደግሞ ቀለበት ይኖረዋል ብያችሁ ነበረ ይኸው ከፊደላት መካከል ሀነት እየሳወጣውም በእነዚህ ስርዓቶች ያለፈው ወይም እነዚህ ቅርጾች ያሉት ናቸው ያሉት ፊደል ነው ስለዚህ በእነዚህ በእያንዳንዳቸው ደግሞ የተመሰረቱ ቃላትን ላሳያችሁ ሀ ሀር ሀ ሀና ሀ ሀቅ ሁ ሁለት ሁ ሁኔታ ሁ ሁሉም ከዛ በሂ ፊደል ሂ ሂሳብ ሂ ሂደት ሂ ሂክማ እነዚህ እነዚህ ካላት ረጋ ብያ እንደዚሄ ለንበብላችሁ። ሀ በሀ ፊደሎች የተመሰረቱ እና ሀ ቤት ሀ ፊደልን ተጠቅመን እንዲሁም ሌሎቹን ፊደሎች ጨምረንበት ትርጉም ያለው ቃላት እንዴት መመስረት እንደሚቻል የሚያሳይ ስለሆነ እንዴት ድገምላቸው በስርዓት እና እነዚህን ደግሞ እንዴት ማንበብ እንደሚችሉ ሃር ሃር ርን ጠበቅ ማድረግ ማለት ነው። ሃር ሃና ሃና ሃና ናን እንድትጠበቅ ታደርጋላችሁ። እዚህ እዚ ላይ ምክንያቱም ሃና ስም ነው፣ ትርጉም ያለው እንዲሆን ሃና ሀቅ ሀቅ ሀቅ ሃቅ ሁ በሁ ፊደል ደግሞ እንደዚህ ሁን ተጠቅመና ሌሎችን ፊደል ቤተሰቦቹን ጨምረን የመሰረት ናቸው ቃላት ናቸው። ስለዚህ የሁለተኛ ፊደል ሁ ለ ት ሁለት ሁለት ሁ ኔ ታ ሁኔታ ሁኔታ ሁ ሉ ም ሁሉም ሁሉም። እንግዲህ የምታያቸው የጠራኋቸው ፊደሎች ሁ ለ እና ት የሚባሉትን በአንድ ላይ አድርጌ ስጠራቸው ሁለት አነበብኩት ማለት ነው። ሁ ኔ ታ ሁና ኔ ታን በትክክል ጠርቼ እዛ አጣምሬ በአንድ ላይ ሲጠራ። ሁኔታ ሁሉም እዚያ ም ከዚያ፣ ሶስቶቹን በአንድ አድርጌ ስጠራቸው ሁሉም፣ ማንበብ ማለት እንደዚህ ነው ማለት ነው። ሂ ሂ ሳ ብ ሂ ሳ ብ ሶስቱንም በአንድ ላይ ፈጠን አርጌ ስጠራቸው ሂሳብ ሂሳብ፣ ስለዚህ አነበብኩት። ሂ ደ ት ሂ ደት ስለዚህ ሂ ደ እና ት የሚባሉት ፊደሎች ፈጠን አድርጌ ስጠራ ሂደት ሂደት። ስለዚህ እንደዚህ ነው ሲነበበው። ማንበብ ቀላል ስለሆነ እንደዚህ ተለማመዱ። ሂ ክማ ሂ ክማ። ስለዚህ ሶስቶቹን ፊደሎች በአንድ ላይ ፈጠን ብዬ ጠራቸዋለሁ ማለት ነው። ሂክማ ሂክማ። ስለዚህ አነበብኩት። እንደዚሁ ቀጣዩ በሀሁ ሂ ሶስቶቹ እዚህ። ቀጥሎ ያለው ሀ የሀ ቤተሰብ ሀ በዚህ የተመሰረተ ፊደል ው ሀ ው ል ት ሀ ው ል ት ው የምታዩት ሀ ው ል ት አራት ፊደሎች እነዚህም ፈተና አርጌ ስጠራቸው ሀውልት ሀውልት ሀውልት ተነበበ ማለት ነው። እንደዚህ አድርጋቸው ማንበብ ቻላቸው። ሀ ሳብ ሀሳብ ስለዚህ እነዚህ ፈተና ሬጅስተራ ሀሳብ ሀሳብ ሀ ገ ር ሀገር ሀገር ሀገር ይህም ፈተና ሬጅስተራ አነበብኩት። ሄ ሄ ከሀ ቤተሰብ ሄ በዚህ የተመሰረቱ ፊደሎት። ሄ ደ በት ሄ ደ በ ት ስለዚህ ይቺ ሄ ትባላለች። ፊደሏ ይቺ ደ ናት። ይቺ በ፣ ይቺ ት። እነዚህን አራት ፊደሎች ፈጠን አድርጌ መጥራት ሄደበት፣ ሄደበት ይሄ ያነበብኩት በትክክል ማለት ነው። ሄደበት እዛ ይችኛ ሄ ደ ቺ ሶስት ፊደሎች ናቸው። እነዚህን ጠራው እዛ ፈጠን አርጌ መጥራት፣ ቀስ አርጌ ሲጠራ ሄ ደች ፈተና ሬጅስተር ሄደች ሄደች። በትክክል ቃሉን ጠራሁት ወይም አነበብኩት ማለት ነው። ሄ ለ ን ሄ ለ ን ሄለን ሄለን። ስለዚህ በትክክል አነበብኩት። ቀጣዩ ህ፣ ስድስተኛ የሀ ቤተሰብ ህ። በዚህ የተመሰረቱ ፊደላትም በነዚህ የተመሰረቱ ቃላት ሄው ህፃን፣ ህፃን ይኸው፣ ሶስት ፊደሎች ናቸው። እነዚህን ፈጠና አድርጎ መጥራት፣ ህፃን፣ ህፃን። ይኸው በደንብ እንደዚህ ከጠራችሁ አነበባችሁ ማለት ነው። ቀጥሎ ያለው ቃል ህ ዝ ብ፣ ህ ዝ ብ። ሶስት ፊደሎች ናቸው። እነዚህን ፈጠና አድርጎ በአንድ ላይ መጥራት፣ ህዝብ፣ ህዝብ ህመም፣ ህመም። ስለዚህ እነዚህን ሶስት ፊደሎች መ እና ም የአንድ ፊደል ቤተሰቦች ሰዎች ናቸው። የመ ቤተሰቦች እዚያ ህን አደረኩ። እነዚህም ሶስቱን በአንድ ላይ ፈጠና አድርጌ ስጠራ ህመም፣ ህመም ብዬ አነበብኩ ማለት ነው። ቀጣዩ የመጨረሻው የሀ ቤተሰብ ፊደል ሆ ነው። ሀሁ ሂ ሀ ሄ ህ ሆ ብለን ሰባት ቤተሰቦች ወይም ሰባት ሆሄዎች አሉት በሀ ሰባተኛው ሆኖ በዚህ የተመሰረቱ ቃላት ደግሞ ሆ- ድ አ ደ ር ስንት ፊደሎች አሉ? ከዚህ ላይ አምስት ፊደሎች። እነዚህን አምስት ፊደሎች በአንድ ላይ አድርገን ፈጠን አድርገን መጥራት እያንዳንዳቸው መጀመሪያ ቀስ አርጌ ማን ማን እንደሆኑ ልንገራቸው። ሆ- ድ አ ደ ር። እስኪ ጥሩ ፈጠን አርጋችሁ እናንተ ሆዳደር ሆዳደር እንደዚህ ብላችሁ ከጠራችሁ ትክክል ናችሁ። ሆ ላ ን ዳ ዊ ሆ ላ ን ዳ ዊ ሆ ላ ን ዳ ዊ። አሁን እያንዳንዱን ፊደሎች ጠራሁላችሁ። እዛ እነዚህን እያንዳንዱን ፊደሎች ፈጠን አድርገን አጣምረን መጥራት ሆላንዳዊ ሆላንዳዊ ሆላንዳዊ እንደዚህ አድርጋችሁ ከጠራችሁ በትክክል አነበባችሁ ማለት ነው። ሆ ስ ፒ ታ ል ሆ ስ ፒ ታ ል የእያንዳንዱ ፊደሎች ስም አሁን የጠራሁት ወይም እስኪ ሆ ስ ፒ ታ ል ማለት ነው። በእያንዳንዱ ፊደሎች ስም ጠራው። እዛ እነዚህን ደግሞ ፈጠን አድርጌ አጣምሬ መጥራት ሆስፒታል ሆስፒታል ሆስፒታል ከኔ ጋር እንደዚህ ያድርጋችሁ ከጠራችሁ በትክክል አነበባችሁ ማለት ነው። ቀጣዩ ቃላትን የመሰረቱበት ፊደል የለ ቤተሰብ ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ይኸውም ሰባት ፊደሎች አሉት። እነዚህ እያንዳንዱ ሁለተኛው ፊደል ሆሪዞንታል ወይም አግድም መስመር፣ ሶስተኛው ከእግሩ ላይ እንደዚህ ሸፈፊ ያለ፣ አራተኛው እና አራት ስድስት እና ሰባት ፊደሎች የራሳቸው ባህሪ ያላቸው በአብዛኛው በግራ በኩል እግራቸው ያጥራል። አራተኛ ፊደሎች፣ ሰባተኛ ፊደሎች በቀኝ በኩል ያጥራል። ስድስት እንትና አምስተኛ ፊደሎች ሁሌም ከእግራቸው በኩል ቀለበት አለ። ስድስት የራሳቸውን ባህሪ ያላቸው፣ ሰባትም እንደዚሁ የራሳቸው ባህሪ ወይም የአጻጻፍ ስልት ስላላቸው እነዚህን ሶስት የቤተሰቦች ተለማመዱ ብያችኋለሁ። ሙሉ የሀሁን ቪዲዮ እዚሁ ዩቲዩባችን ላይ ታገኙታላችሁ። ገብታችሁ እዩ። በእንግሊዝኛ በአማርኛ ና እንደዚሁ እንዴት እንደሚነበብ የሚያሳይ ቪዲዮ አለው ማየት ትችላላችሁ። ሙሉ የፊደላትን አሁን እነዚያን ስለሰራን ላችሁ ነው። ቃላት የመሰረት ነው። ገብታችሁ እዩ። በዚህ በእያንዳንዱ ደግሞ እንዴት እንደሰራንባቸው አሁንም ተከታተሉ ለ በለፊደል የተመሰረቱ ቃላት እነዚህ ናቸው። ወይ ሶስት ሶስት ቃላትን መስርተናል በለፊደል ለ መነ። እንግዲህ ለፊደልን ተጠቅመንበታል። ከን እያንዳንዱ ላይ ለ መነ በአንድ ላይ እንደዚህ ምን ፈተና አርገን ስንጠራ ለመነ፣ ለመነ። ለ ገ ን ዘ ብ እያንዳንዱን ጠራ ስንት ፊደሎች አሉት ከዚህ ላይ ወይም ስንት ሆሄዎች? አምስት ሆሄ ወይ አምስት ፊደል አሉ። እነዚህን ፈጠን አድርጎ መጥራት ማለት ለ ገ ን ዘ ብ ከዛ እነዚህን በአንድ ላይ ፈጠን አድርጌ ስጠራ ለገንዘብ፣ ለገንዘብ፣ ለገንዘብ። እንደዚህ አድርጋችሁ ከጠራችሁ ማንበብ ቻላችሁ ማለት ነው። ለ መ ሆ ን ለ መ ሆ ን ስለዚህ አራት ፊደል። እነዚህ ደግሞ አራት ፊደሎች በአንድ ላይ ሆኖ የተመሰረተ ቃል ነው። እነዚህንም አጣምሬ ወይም በስርዓት ፈጠን ብዬ ትክክለኛ ድምፅ በሚያወጣ መንገድ እጠራዋለሁ ማለት ነው። ለማንበ ለመሆን፣ ለመሆን፣ ለመሆን። እንደዚህ ሲጠራው አነበብሁት ማለት ነው። ሉ፣ በሉ፣ በሉ ፊደሎችን ደግሞ ወይም ሉ ፊደልን ተጠቅመን የሰራናቸው ቃላትም ይኸው እነዚህ ነ እነዚህንም እንዴት እንደምታነቧቸው ላሳያችሁ።

ቃስ ይሄው የምታዩት ነው። ከዛ እነዚህንም አንድ ላይ አጣምሬ ወይም ወይ ፈጠና አድርጊስ ተራ ሉቃስ ሉቃስ ሉቃስ። ስለዚህ እንደዚህ አድርገን ማንበብ ቻልን ማለት ነው። ቀጣዩ ሊ ነው፣ ከለቤተሰብ ሊ በሊም እንደዚሁ ተመስርቷል ማለት ነው። ከሰባቱ ቤተሰቦች አንዱ ሶስተኛው ፊደል ሊ ነው፣ ከለቤተሰብ። በዚህ ደግሞ የምታዩቸው እነዚህን መስርቼባቸዋለሁ። እንዴት እንደሚነበቡ ደግሞ ላሳያቸው። ሊ ተ ር ሊ ተ ር ሊተር ሊተር ሊተር ስለዚህ አነበባችሁ ማለት ነው። እንደዚህ ብላችሁ ከጠራችሁ ሊ ጥ ሊ ጥ ሊጥ ሊጥ ሊጥ እንደዚህ አድርጋችሁ ከጠራችሁ ማንበብ ቻላችሁ። ሊ ና ሊ ና ሁለት ፊደሎች ናቸው። እነዚህን በአንድ ላይ ፈጠና አድርጎና አጣምሮ ትርጉም ሊሰጥ በሚችል የድምፅ አወጣጥ መጥራት፣ ሊና ሊና። ከዛ በላ የተሰሩ ፊደላት ደግሞ ላ ላ፣ አራተኛው የለቤት ሰብ ላ ይ ኔ ላ ይ ኔ ላይኔ ላይኔ ላ ን ድ ላ ን ድ ላንድ ላንድ ላ ለ ው ላ ለ ው ላለው ላለው። ስለዚህ እያንዳንዱ ፊደሎች በትክክል እንጠራለን ከዛ ያንን ደግሞ ትርጉም ሊሰጥ በሚችል በተመጣጠነ ድምፅ ፈጠን አድርገን መጥራት ማለት ነው። ማንበብ ማለት ይሄ ነው። ሌት ሌት። ይቺ ሌ ትባላለች። ይቺ ት። ሁለት ፊደሎች አግኝተናል። ከዛ እነዚህን ደግሞ በተመጣጣኝ ድምፅ መጥራት መቻል። ሌት ሌት ሌ ላ ሌ ላ ሌ ና ላ ፊደሎች ሁለቶቹን መጥራት ሌላ ሌላ ስለዚህ አነበብንም እንደዚህ አድርገን በቀላሉ ሌ ባ ሌ ባ፣ እዛ ሁለቱም ፊደሎች በአንድ ላይ አድርገን ቀለል እና መጠን አድርገን በትክክለኛ ድምጽ ስንጠራ ሌባ ሌባ፣ እንደዚህ አድርገን ማንበብ ቻለን ማለት ነው። እዛ ቀጣዩ እና በለቤተሰብ የተመሰረተባቸው ቃላት ል እና እንዲሁም ደግሞ ሎ ማለት ነው። ስለዚህ በዛሬ ዝግጅታችን በዚህ ምን ስላይድ እናበቃለን። እነዚህን ተከታተሉና ል ል ል ኡ ል ል ኡ ል ስለዚህ እነዚህ ሶስት ፊደሎች በተመጣጣይ ድምፅ ባልፈጠነ ባልዘገየ በትክክለኛ ስንጠራ እናነባዋለን። ልኡል ልኡል ልኡል ል ጅ ኦ ቺ ል ጅ ኦ ቺ እነዚህም አራት ፊደሎች ናቸው። እነዚህን ደግሞ አሁንም በትክክል መጥራት ልጆች ልጆች ልጆች። ል ብ ወ ለ ድ እነዚህን እያንዳንዱ ፊደል ከጠራ ል ብ ወ ለ ድ እያንዳንዱ ይቺ የወ ቤተሰብ ይቺ የደ ቤተሰብ ይቺ የበ ቤተሰብ ይቺ እና ይቺ የለ ቤተሰቦች ናቸው። ከሀሁ ወይም ሙሉ ፊደላትን የተሰራውን ቪዲዮ ተከታትላችሁ እያንዳንዱን ፊደል ማወቅ ትችላላችሁ። አሁን እንዴት እንደሚነበብ ነው እያሳየኋችሁ ያለ ል ብ ወ ለ ድ በአንድ ላይ ልብወለድ፣ ልብወለድ ሎ ሚ ሎ ሚ በሎ የተሰራ በሎ ፊደል የተሰሩ ማለት ነው። ሎን ተጠቅመንበታል። ሚ ከመቤተሰብ ማለት ነው። ሎ ሚ ሎሚ ሎሚ ሎ ዛ ሎ ዛ ይህ ከዛ ቤተሰብ ያለ ዛ አራተኛ ፊደል ነው። ከዛ ላይ ሄዳችሁ እያንዳንዱን ቅርጽ ሎ ዛ ሎ ዛ ሎ ዛ ሎተሪ ሎተሪ ሎተሪ ሎተሪ። እንግዲህ በዛሬው ዝግጅታችን እነዚህን የመሰሉ አሳይተናችኋል። ቤተሰብ ለመሆን የምትፈልጉ ሳብስክራይብ እያደረጋችሁ ቤተሰብ ሆኑ። ለጓደኞቻችሁ ሸር አድርጉላቸው። መማር ለሚፈልጉ እዚሁ ቪዲዮ ላይ ባስቀመጥነው ስልካችን ደውሉልን እናስጠናችኋለን። እናስተምራችኋለን። ሰላም ሁኑ። መልካም ጊዜ ይሁንላችሁ።